እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ ሀያ ደንበኞች የ30 ፐርሰንት ቅናሽ ማድረጋችንን ስንገልጽ በደስታ ነው ከስቱዲዮ እስከ ባለ አራት መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች በወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950345556 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብራም ኳንንት ነኝ። በዛሬው ቆይታችን አዛዦቹ በእስራኤል ጥቃት የተገደሉበት የኢራን እስላማዊ አብዮታይዘብ ማን ነው የሚለውን እንዲሁም ስላለው አቅምም እንነግራቸዋለን። አብራችሁን ቆዩ። እስራኤል በፈጸመችው ጥቃት በርካታ የሀገሪቱ ከፍተኛ ወታደራዊ አዛዦችና የኒክሌር ሳይንቲስቶች መገደላቸውን ኢራን ማረጋገጧ ይታወሳል። በጥቃቱ የኢራን እስላማዊ አብዮታይዘብ የአየር ኃይል አዛ ን ጨምሮ ቢያንስ ሀያ የኢራን ወታደራዊ ኃይል ከፍተኛ አዛዦች ተገድሏል። ይህ ኢራን የምትመካበት ወታደራዊ ኃይል ማን ነው እንዲሁም ምንስ አቅም አለው የሚለውን እንመለከታለን። የኢራን እስላማዊ አብዮት የምዕራባውያን ወዳጅ የነበረውን የሻህ መንግስትን ከስልጣን አውርዶ ቦታውን ከያዘ በኋላ ኢራንና ምዕራባውያን አስርታትን ያስቆጠረ ጠላትነት ውስጥ ናቸው። ኢራን በወታደራዊ ኃይል እየተጠናከረች በመምጣት ታካሂደዋለች የሚባለው የኒክሌር ግንባታ ዋነኛ ስጋት ከመሆኑ በተጨማሪም በመካከለኛው ምስራቅ ውስጥ ሀያል የሚባሉ ታጣቂ ቡድኖችን በግልጽ በመደገፍ ምዕራባውያንና ወዳጆቻቸውን እንቅልፍ ስትነሳ ቆይታለች። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊትን ለመደገፍ በሚል ከአርባ ዓመት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስሙ የሚነሳው የአገሪቱ የጦር ክፍልም ተጠቃሽ ነው። አብዮታዊ ዘቡ በተለያየ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል በሚል አሜሪካና ካናዳ የጦር ክፍሉን ሽብርተኛ ብለው ፈርጀውታል። አብዮታዊ ዘቡ በአሁን ወቅት በኢራን ውስጥ ዋናው የጦር የፖለቲካና የኢኮኖሚ ኃይል ሆኗል። ከአገሪቱ የበላይ መሪ አያቶላህ አሊ ኾሜኒና ከሌሎች ከፍተኛ ባለስልጣናት ጋርም የቅርብ ግንኙነት እንዳለው ይነገራል። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመ ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው። ከዚህ በተጨማሪም በአገር ውስጥ የሚነሱ ተቃውሞዎችን ማፈን ዋነኛ ሚናው የሆነው ባሲጅ በመባል የሚታወቀው የሚሊሻ ኃይልን፣ እንዲሁም የሀገሪቷ የኢኮኖሚ አካል ተደርገው የሚቆጠሩትን ግብረሰናይ ድርጅቶችንም ያስተዳድራል። ይህም ብቻ ሳይሆን አብዮታዊ ዘቡ ከኢራን ውጪ በሚንቀሳቀሰው ኩድስ ተብሎ በሚጠራው የጦር ክንፍ አማካኝነት በመካከለኛው ምስራቅ ለሚገኙ አጋር መንግስታትና ታጣቂ ቡድኖች ገንዘብ፣ የጦር መሳሪያ፣ ቴክኖሎጂ፣ ስልጠናዎችን እንዲሁም ምክርን በመስጠትም ተጽዕኖ ያሳድራል። አሜሪካ ኩድስ ኃይልን ሽብርተኛ ቡድኖችን በመደገፍ እንዲሁም በኢራቅና በመካከለኛው ምስራቅ በመቶዎች ለሚቆጠሩ አሜሪካውያንና የአጋር አካላት ጦር ሰራዊት አባላት ሞት ምክንያት የሆነ ጥቃትን በመፈጸም ትከሰዋለች። በዚህም እንደ አውሮፓውያን አቆጣጠር በ ሀያ ሀያ አሜሪካ በባግዳድ በፈጸመችው የድሮን ጥቃት የኩድስ ኃይልን ዋና አዛዥ የነበሩትን ሜጀር ጀነራል ቃሲም ሶይሌማኒን ገድላለች። በወቅቱ የመከላከያ መስሪያ ቤቱ ሶይሌማኒ በኢራቅ አሜሪካዊ ተቋራጭን የገደለ የሮኬት ጥቃት ማቀነባበራቸውንና አሜሪካዊ ዲፕሎማቶች እንዲሁም ወታደሮች ላይ ጥቃት ለመፈጸም እቅድ እንደነበራቸው ገልጿል። አያቶላህ አሊ ሆሚኒም ለጀኔራላቸው ግድያ የኃይል የበቀል እርምጃ እንዲወሰድ ጥሪ አቅርበው የነበሩ ሲሆን ይህም ወደ ባ ሰ ግጭት ሊያመራ ይችላል የሚል ስጋት በወቅቱ ተፈጥሮ ነበር። ከአውሮፓውያኑ የ1979 አብዮት በፊት የኢራኑ የመጨረሻው ንጉስ መሐመድ ሪዛ ፓህላቪ ብሔራዊ ጸጥታን ለማረጋገጥና ስልጣናቸውን ለማስጠበቅ የሚተማመኑበት በጦር ኃይላቸው ነበር። በአያቶላህ ሮህላ ሆሚኒ የሚመሩት አዲሶቹ እስላማዊ ባለስልጣናትም ይህንን በመከተል ነበር አብዮታቸውንና አመራራቸውን ለማጠናከር ቁርጠኛ የሆነ ጠንካራ ኃይል እንደሚያስፈልጋቸው የተገነዘቡት። በመሆኑም የሃይማኖት መሪዎቹ መደበኛ ጦሩ አርትሽ ይባላል የኢራንን ዳር ድንበር እንዲጠብቅ፣ የውስጥ ወሰኖችን ስርዓትን እንዲያስገብር፣ ሌላ የጥበቃ ቡድን ደግሞ እስላማዊ ስርዓቱን እንዲከላከል የሚፈቅድ አዲስ ህገ መንግስት አወጡ። በተግባር ግን የጥበቃ ኢትዮጵያ ቡድኑ በህገ መንግስቱ ከተሰጠው ሚና ሲወጣ ይታይ ነበር። አብዮታይዘቡ ከተሰጠው ኃላፊነት ውጪ ህዝቡን ደንብና ስርዓት እንዲያከብር የሚያደርግ ሲሆን የራሱን ጦር የባህርና የአየር ኃይልም አቋቁሟል። አብዮታይዘቡ መደበኛ ጦሩ ካሉት 230 ሺ ወታደሮች ያነሱ ሰራዊት ቢኖረውም በኢራን እንዲሁም አገሪቱ ከፈጸመቻቸው ወታደራዊ ዘመቻዎች ጀርባ ያለ ዋነኛ ወታደራዊ ኃይል ተደርጎ ነው የሚታሰበው። በእስራኤል ጥቃት የተገደሉት የአብዮታይዘቡ ዋና አዛዥ ሜጀ ሜጀር ጀነራል ሆይሴን ሳላሚ እንዲሁም ከፍተኛ መኮንኖችም የአገሪቱ የበላይ መሪን ሲያማክሩ የቆዩ ናቸው። የአብዮት ዘቡ የባህር ኃይልም ሀያ በመቶ የሚሆነው የዓለም የነዳጅ አቅርቦት የሚያልፍበትንና የባህረ ሰላጤ ሀገራትን ከህንድ ውቅያኖስ ጋር የሚያገናኘውን የሆርሙዝ ባህር ወሽመጥ የመቆጣጠር ኃላፊነት አለው። የባህር ኃይሉ በዚህ ስልጣኑ ያሉትን አነስተኛ የጦር ጀልባዎች በመጠቀም ወደ ኢራን የውሃ ግዛት ቀርቧል ያላቸውን የአሜሪካ ጦር መርከቦች ማስቆሙ እና አለም አቀፍ የመርከብ ጉዞዎችን አቅጣጫ ማስቀየሩ መነጋገሪያ ሆኖም ነበር። የውጊያ አውሮፕላኖች በስሩ የሌሉት የአብዮታዊ ዘቡ አየር ኃይል ኢራን ያሏትን ሚሳኤሎች የመቆጣጠር ኃላፊነት አለው። አሜሪካ እንደምትለው ኢራን የተጠናቀቁ አሊያም በመበልጸግ ላይ ያሉ ከአስር በላይ የባላስቲክ ሚሳኤሎች ስርዓቶች እንዲሁም በመቶዎች የሚቆጠሩ ሚሳኤሎች ክምችት ያላት ሲሆን በመካከለኛው ምስራቅ ትልቅ የባላስቲክ ሚሳኤል ሀያል ባለቤት ናት። አሁን እስራኤል በኢራን ውስጥ ያሉ የኒውክሌር ማዕከላት የሚሳኤል ማስወንጮ ማሸፊያዎችንና የአየር ጥቃት መከላከያ ስርዓቶች ላይ ፈጸምኩ ባለቻቸው ጥቃት ሁሉንም አውድም ያለሁ የሚል መረጃዎችን አሰራጭታለች። ኢራን ግን ይህንን የእስራኤልን ገለጻ ታስተባብላለች። ኢራን ከዚህ ቀደም በእስራኤል የተፈጸሙባትን ጥቃቶች ለመበቀል ከፍተኛ መጠን ያላቸው ድሮኖችን እንዲሁም ሚሳኤሎችን በዚህ በ12 ጦርነት መጠቀሟም ይታወሳል። ኢራን በአውሮፓውያኑ 2018 በሰሜን ኢራቅና ፓኪስታን ውስጥ በሚንቀሳቀሱ ኢራናውያን ቡድኖችና በሶሪያ ባለው የእስላማዊ መንግስት ቡድን ላይ የባላስቲክ ሚሳኤሎችን ጥቃት በተደጋጋሚ ፈጽማ እንደነበር ይታወሳል። ከቅርብ ዓመታት ወዲህ የኢራን መንግስት የውጭ ፖሊሲውን ለማስፈጸም ይጠቀምበታል የሚባለው የአብዮታዊ ዘብ ክፍል የሆነውን ኩድስ ኃይልን ነው። ኢራንም የኩድስ ኃይል በሶሪያ ከአስርት ዓመታት በላይ በተካሄደው የእርስ በርስ ጦርነት ወቅት ከስልጣን የተባረሩትን ባሽር አልአሳድን በመደገፍ ጉልህ ሚና ነበረው። ኃይሉ ለፕሬዚዳንት በሽር አልአሳድ ታማኝ ሆኖ ኃይሎችን በማማከር ነውና ከነርሱ ጋር በመሆን የሚዋጉ በሺዎች የሚቆጠሩ የሺአ ሙስሊም ሚሊሻዎችን እንዲሁም በኢራቅ አይኤስን ለማሸነፍ የረዳውን በሺዎች የበላይነት የሚመራውን ልዩ ኃይል በማስታጠቅ ሲደግፍ ቆይቷል። ይህ በሶሪያና በአካባቢው የተካሄዱት ግጭቶች የእስላማዊ አብዮታዊ ቡኑ አዛዥ የነበሩት ጀኔራል ሶይሌማኒ በኢራን ውስጥ ይበልጥ እንዲታወቁ አድርጓቸዋል። ነገር ግን ጀነራሉ ከአምስት ዓመት በፊት በፕሬዚዳንት ዶናልድ ትራምፕ ጥቃት ኢራቅ ባግዳድ ውስጥ መገደላቸው ይታወሳል። አሜሪካም የኩርስ ኃይል ኢራን በሊባኖስ የሚንቀሳቀሰውን ሄዝቦላንና የፍልስጤሙን እስላማዊ ጅሃድን ጨምሮ በመካከለኛው ምስራቅ የሚንቀሳቀሱና በሽብርተኝነት ለተፈረጁ ቡድኖች ዋነኛ የድጋፍ ምንጭ ነው ትላለች። ኢራን ይህንን የአብዮታዊ ዘብ አካል የሆነውን ኩርስ የተባለውን ቡድን ገንዘብ፣ ስልጠና፣ የጦር መሳሪያዎችንና ቁሳቁሶችን በመስጠት ለማጠናከርና ለመርዳት የምትጠቀምበት ዋነኛ ዘዴዋ ነው ስትል ዩናይትድ ስቴትስ በይፋ ትከሳለች። የኩርስ ኃይል በቀጥታ አሊያም በሌሎች ተላላኪዎቹ አማካኝነት ከሰባቱ አህጉራት በአምስቱ የሽብር ጥቃቶች እንዲፈጸም በማሴር እንዲሁም በመፈጸም በአሜሪካ ሲከሰስ ቆይቷል። በአውሮፓውያኑ 2011 በጆርጅ ታውን በሚገኝ ምግብ ቤት ቦምብ በማፈንዳት በአሜሪካ የሳውዲ አረቢያ አምባሳደርን ለመግደል በተያዘው ቅድ የኩድ ሳይል ተሳትፎ እንደነበረውም መገለጹ ይታወሳል። ከአንድ ዓመት በፊትም የጀርመን ፍርድ ቤት የጀርመን እስራኤል ቡድን የቀድሞ መሪና ከቡድኑ ጋር ግንኙነት ያላቸውን ሰዎች ሲሰልል በተገኘም የኩድስ ኃይል አባል ላይ የጥፋተኝነት ብይን አስተላልፏል። እንዲህ አይነት ድርጊቶችም አሜሪካ እንደ አውሮፓውያን አቆጣጠር ሚያዚያ 2019 የኢራን አብዮታዊ ዘብን በውጭ ሽብርተኛ ቡድንነት እንድትፈርጀው ምክንያት ሆኗታል። በይፋ የሚታወቅና መንግስታዊ የሆነ ወታደራዊ ኃይል በሽብርተኝነት ሲፈረጅም ይህ የመጀመሪያው ነው። ከዚህ በተጨማሪ አሜሪካ በኢራን የነዳጅ ዘይት የውጭ ንግድ ላይ የጣለችውን ማዕቀብ በማጥበቅ ምጣኔ ሀብቷ ይበልጥ እንዲዳከም እያደረገች ነው ምላሹም ኢራን የአጸፋ እርምጃ ወስዳለች። አብዮታዊ ዘቡ የአሜሪካ የጦር የቅኝት ድሮንን በሆርሙዝ የባህር ወሽመጥ ላይ መጥቶ የጣለ ሲሆን በማስከተልም የዩናይትድ ኪንግደም ንብረት የሆነ ነዳጫኝ መርከብን በቁጥጥር ስር አውሏል። በተጨማሪም በኦማን ባህረ ሰላጤ ላይ በስድስት ነዳጫኝ መርከቦች ላይ ውድመትን ካስከተሉ ተከታታይ ፍንዳታዎች ጀርባ የኢራን እጅ ያለበት ስትል አሜሪካ ወንጅላለች። ከዚያ በኋላም በሁለት የሳውዲ አረቢያ የነዳጅ ተቋማት ላይ የድሮንና የክሩዝ ሚሳኤል ጥቃት በመፈጸም እንዲሁም የአሜሪካ ወታደሮች በሚጠቀሙበት የኢራቅ የጦር ሰፈርን በማጥቃት አንድ አሜሪካዊን በመግደልም ከሳታለች። ኢራን ግን ክሱን ታስተባብላለች። የሮኬት ጥቃቱን ተከትሎም በአሜሪካና በኢራን መካከል የተፈጠረው ግጭት ተባብሶ ነበር። ይህንንም ተከትሎ አሜሪካ የሮኬት ጥቃቱን ፈጽሞታል ብላ ባመነችውና በኢራን በሚደገፈው የኢራቅ ሚሊሻ ቡድን ከካታኢብ ሂዝቦላ ጋር ግንኙነት አላቸው ባለቻቸው በኢራቅና በሶሪያ በሚገኙ አምስት የጦር ሰፈሮች ላይ የአየር ድብደባ ፈጽማለች። በአየር ድብደባው ቢያንስ 25 ተዋጊ ሚሊሻዎች የተገደሉ ሲሆን፣ ይህም በባግዳድ በሚገኘው የአሜሪካ ኤምባሲ አካባቢም ከፍተኛ ተቃውሞን አስነስቶ ነበር። ከቀናት በኋላ ደግሞ የአሜሪካ ድሮን ከባግዳድ አየር ማረፊያ እየወጣ ባለ ተሽከርካሪ ላይ በተኮሳቸው ሚሳኤሎች ጄኔራል ሶለይማኒና የካታኢብ ሂዝቦላ አዛዥ የነበሩትን አቡ ማህዲ አልሙሐንዲስን ጨምሮ በርካታ የሚሊሻ ቡኑ መሪዎች መገደላቸውም ይታወሳል። እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሀል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ ሀያ ደንበኞች የ30 ፐርሰንት ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ አራት መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች ባወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950345556 ላይ ይደውሉ።